በይጄ ሁሌ አብርሃም እንደ ህፃን ነው የሚያስበው። በቃ ሁሉ እንደ ህፃን እንዴት እንደሆነ አላውቅም። በቃ አንዳንዴ እንዴት የአንድ ወር ልጅ ይዤ ለሂድ ወይም ደግሞ እራስ ያሳድጋሉ ይላል። እንግዲህ ተመልከቱ ምን አይነት ጭንቅላት እንዳለው። ልጁ እኔ ከሁሉም በጣም የገረመኝ ነገር ጓደኞቹ እንኳን ታዘቡት። በቃ የእውነት ማለት የሚያደርገውን ነገር አያውቅም። ልጄን ይዤ ልሂድ እያለ ነው። እንግዲህ ተመልከቱ ምን አይነት መልስ ብሰጠው ነው ሩታ ወይም ምን አይነት ድፍረት ቢኖረው ነው እሱም በዚህ ሩታ በጣም ስለቀረበችው ነው ይህን ያህል የተዳፈረው፣ እንጂ የሱም ልጅ ነው የሷም ልጅ ነው። ያ ሁላችን የምናውቀው ጉዳይ ነው። ግን በዚህ ሰዓት ላይ መጥቶ ልጅ ልውሰድ ወይም ደግሞ ነጥቄሽ ልሄድ ማለት እንደውም እውነት እንግዲህ ፈጣሪ ካለ ይህንን ነገር ወደፊት እናያለን፣ ምን አይነት አስተሳሰብ እንዳለው በተለይ ይሄ ልጅ አድጎ ወደፊት ህይወቱ እንግዲህ በተለይ እንግዲህ እጅግ በጣም ከባድ ነው። ይህንን ነገር ሲነግሩት ምን አይነት አባት እንደነበረው ምን አይነት አባትም እንዳለው ጭምር ሲነግሩት እጅግ በጣም ነው የሚያዝ ነው። ዛሬ ላይ የሰሩትን ቪዲዮ የዛሬ 10 ዓመት 15 ዓመት ከዩቲዩብ ላይ ስለማይጠፋ መመልከቱ አይቀርም። ይሄ ልጅ በዛን ሰዓት ምን አይነት አባት ነበረኝ ማለት በቃ ክብሩንም ጭምር ነው የልጁንም ክብር፣ በተለይ በዚህ ሰዓት ላይ መነጋገሪያ መሆን የሌለበት ጉዳይም ጭምር ነው። ትንስቲ ያሳየለን አብርሽ በዚህ ሰዓት ምንም መብት የለም ልጁ። ምክንያቱም አንድ ወር ያልሆነው ልጅ ወስደ ምልት ታረገው ማለት መብት እንዳለው ሁላ ነው የሚናገረው አብርሃም። ምን አይነት መብት ነው ያለ ካሁን አብርሃም? ምን አይነት መብት ነው የአንድ ወር ህፃንም መውሰድ ትችላለህ? እስቲ ፍርድ ቤት ወይም ህግ ቦታ ላይ ሄድና ጠይቃቸው፣ ምን አይነት መልስ እንደሚሰጡ። ሁሉም እኮ ለሁሉም ነገር በይዚ በጣም በጣም በቃ ግዜ ያለው ግዜ ግዜ የሚባለው ነገር አለ። እንግዲህ ምን አይነት ድንቁርና እንደሆነ አላውቅም። በተለይ ሩታ እስከ ዛሬ ድረስ ችላ የኖረች እጅግ በጣም ያሳዝናል። ምን አይነት ሐሳብ፣ ምን አይነት ጭንቅላት እንዳለክ በዚሁ መገመት ይቻላል። በተለይ ለቪዲዮም ለተመልካች የሚቀርብ አይነት እንትንም አይደለም። ይሄ ለዲስከስሽን አይመችም፣ ለመወያየት ራሱ የማይመች ነገር ነው። እጅግ በጣም የሚያስጠላ ነገር ነው። በተለይ እልህ ውስጥ መግባቱ ደግሞ መፎከሩ፣ ወስጄ ይሄዳለሁ ካልሆነ ሙቼ ይገኛለሁ አይነት ንግግር ስነ ስርዓትን ብትሻላል ይሆ አንተማ እኮ ለመደባደብ ከዚህ በፊት ገፍጥረ እንደመጣ አሁንም ያንን ነገር በይዚህ ሩታ ደግሞ እያንዳንዱን ነገር አትረሳም። በጣም የሚገርማችሁ ነገር እያንዳንዱን ነገር ታስታውሳለች። ከዚህ በፊት ያደረገው ነገር ውላ በደንብ ታስታውሳለች። ለመደባደብ መተ ነበር ከዚህ በፊት። አሁን ዘመዶች ይዚህ የሉም። እንግዲህ እነ ሮቤልን ነው የምታነሳ እነሱ ቢኖሩ ኖሮ ደፍራ አትመጣም ነው በሪ ላይ አትደርስም፣ ወይም ደግሞ እናት አባቴ ቤት አትመጣም ነው የምትለው እንግዲህ እና ያለን ይላል። በቃ ፉከራ ውስጥ ነው ጀለስ እንግዲህ እስከ መቼ በዚህ ሁኔታ እንደሚቀጥል አላውቅም። ማድረግ እንደምችልና እንደማልችል ለአንድ እርምጃ ፈቀቅ ካልኩት ታሳያለሁ። በቃ ይሄ ነው ትክክለኛ ውሳኔ፣ ይሄ ነው ሩታ። ጠንከር ስትይ ተመልካችም አንቺንም ያከብራል። በተለይ አንቺን ሀሳብ ይደግፋል። እሱም ምንም አያመጣም፣ በእርግጠኝነት ምንም አያመጣም። አብርሃም ዝም ብሎ ነው የሚፎክረው እንጂ ተነስቶ የአንቺን ልጅ ይዤ እሄዳለሁ ማለቱ የአንቺ ብቻ የእሱም ጭምር ነው ግን፣ በዚህ ሰዓት ላይ ተነስቶ ልጅን ወስጄ እሄዳለሁ ማለቱ ራሱ እጅግ በጣም ንቀት እንደሆነ ነው የሚያሳየው። በተለይ ለተመልካችም፣ ለአንቺም፣ ለቤተሰቦችሽም ጭምር ክብር እንደሌለው ነው ይሄ ሰው የሚያሳየው። የእውነት በቃ ይሄንን ነው የተረዳ ነው ነገር በዛሬ ዕለት ቪዲዮ የተለቀቀው እጅግ በጣም ያሳፍራል። ይህንን ነው። በሌላ በኩል ደግሞ እንግዲህ አዲስ ነገር እየሰማን ነው። እነ ሄርሜላ ደግሞ አዲስ ነገር ይዞ መጥቷል። ምንድን ነው የተፈጠረው? በዚህ ቪዲዮ ነው የምነግራችሁ። ምንድን ነው የተፈጠረው የሚለውን ነገር በተለይ እንግዲህ ለእነሱ የሆነ አዲስ ነገር ብቻ ሳይሆን ለሁላችም ለተመልካችን በሙሉ አዲስ ነገር ይሆናል ብዬ ነው የማስበው ይሄ ጉዳይ እንግዲህ ተመልከት፣ ምንድን ነው የተፈጠረው የሚለው አብርሃምም ሆነ ማንም አያውቀውም። ግን ደግሞ አሁን ላይ በጣም እየከበደኝ ስለሆነ፣ በተለይ ከትላንትና በኋላ ይህ ስሜት ሲሪስ ሆኖብኛል። ስለዚህ አሁን እነዚህ ልጆች አብርሃም ያው ለመጉዳት ነው የተነሱት ሳስበው፣ ሩታን ለመበቀል ወይም ሩታን በቃ ለማሳበድ እና አብርሃምን ደግሞ ለመጉዳት ነው የተነሱት። በእርግጠኝነት ለአብርሃም ያሰበ አንድ ሰው የለም እዚህ ውስጥ። ሄርሜላ አፍቃሪ ሆና መጣለች። ያው እንደምታፈቅረው ሁላችንም እናውቃለን። ግን በዚህ ሰዓት እንግዲህ ያው ያላት አማራጭ እሱን ለመቅረብ ፍቅሯን መግለጽ ነው በግልጽ መናገር ነው፣ ሁሉም ሰው ባወቀበት መንገድ መናገር ነበረ። ያንን ነገር ነው ያደረገችው። እዚህ ጋር የምታየው በተለይ እነ ብሩክ እና አቤል እና እነ ኪዬ እንግዲህ ምንድን ነው ሀሳባቸው ካላችሁ ተመሳሳይ ነው ከሄርሜላ ጋር። ሄርሜላን በጣም ይደግፏታል። በጣም ነው፣ በቃ ለሷ የሚቆረቆሩት ሩታን ደግሞ በጣም ነው የሚጠሉት፣ ከልባቸው ነው የሚጠሉት። ይህንን ነገር በዛሬ ዕለት አስተውያለሁ። አብርሃምን አፍቅር አስቀርለዋለሁ በይዚ ለምን እንደገረማቸው ራሱ አላውቅም። ብሩክ ደግሞ እዚህ ጋር ሲደነግጥ እኔም አስቆ ነበረ ምክንያቱም በቃ ሁላች የምናውቀው ጉዳይ ነው። ሁሌ ይዞ የሚመጡት ነገር እሱ ብቻ አይደለም። በጣም ብዙ ነገር ተከስተዋል። እኔ ከዚህ በኋላ እንግዲህ የምታዩ ይሆናል። የነሱ ሀሳብ ደግሞ በተለይ የነ ብሩክም የነ አቤልም ሀሳብ ደግሞ ስሙት፣ ደስ ብሏቸዋል። በቃ ደስ ብሏቸዋል። ሄርሜላ አፍቅሬዋለው አብርሃምን ስትል በቃ እጅግ በጣም ደስተኛ ሆኗል። ደስተኛ መሆን ብቻ አይደለም ከአብርሃም ጋር መሆን አለባት ብሎ ቆርጦ ተነስቷል። ኢቨን ፕሮግራም በራሳቸው ወጪ አዘጋጅተው እንግዲህ እሷን ደግሶ ለመዳርም ተዘጋጅቷል ማለት ነው። እጅግ በጣም የሚያስገርም ድራማ እያየን ነው። በተለይ በሰሞኑ ደግሞ እጅግ በጣም የሚያስገርም ነገሮችን እየተመለከት ነው። መፈቀርና ለመፈቀር እንዳለበት ታሳየንሽ በዛው ገብቶሻል። ልጁ ይፈቀር አይፈቀር ለአብርሃም የሚያስቡ ሰዎች ሁሉም ሰዎች ይገርሙኛል። በተለይ አቤል በጣም ከልቡ ነው የሚያስብለት። በዚህ እያሰበለት አይደለም፣ ጉድጓድ እየቆፈረለት ነው። አብርሃም እስካሁን ድረስ ያልነቃ አቤል ጉድጓድ እየቆፈረልህ ነው እንጂ በጭራሽ ለአንተ ምንም ነገር አስበው አይደለም። አቤል ብቻ አይደለም፣ እዛ ጋር ተመልከቱ ኪ የሚባለው ይህ ልጅ ሁሌ ሁሌ በቃ ችግር ያለበት ቦታ ላይ የማይጠፋ ልጅ ነው። ቀጥሎ ደግሞ ብሩክ፣ ብሩክ በዚህ ደረጃ ግን እንደዚህ ሆኖ ማየታችን ራሱ እጅግ በጣም ያሳፍራል። እዚህ ጋር ያሉ ልጆች እንዳለ በሙሉ ገንዘብ ተከፍሏቸው ያንን ነገር እያደረጉ ይገኛሉ። በተለይ ሩታና አብርሃም በጭራሽ አብሮ እንዳይሆኑ ከፍተኛ ጥረት የሚያደርጉበት ምክንያት ገንዘብ ስለተከፈላቸው ነው። ያ ነው ማስተዋል ያለብህ። በተለይ አብርሃም ብዙ ጊዜ ነግሬ ነበረ፣ እጅግ በጣም ወሳኝ የሆነ ነገሮችን ትተህ ችላ ብለህ ካለፍክ በኋላ ዋጋ እያስከፈለ ይገኛል። ስለዚህ አሁንም ቢሆን ሄርሜላ ፍቅሯን ብትገልጽልህም ከኋላ ከጀርባ ሶስት ወንድ አለ እንደምታየው እነሱ ሴራ ነው አስበው የሚመጡት፣ እንጂ ለአንተ ደህና ነገር አይደለም አስበው የሚመጡት። አንድም ቀን ከሩታ ጋር ሊያስታርቁ ሲሞክሩ አይተን አናውቅም። ስለዚህ እንግዲህ የትልቅ ህዝብ በተለይ ድግስ እጅግ በጣም ከምታስበው በላይ ትልቅ ሴራ ነው፣ እባክን ተረጋግተ አስብላለሁ። እንግዲህ ውድ ቻናሌ ቤተሰቦች በተለይ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ እንደራስ በያላችሁበት ጤናና ሰላም ይሁንላችሁ።